መጽሐፈ ነገስት ካልዕ ምዕራፍ አስር አካአብም በሰማሪያ ሰባ ልጆች ነበሩት። ኢዩም ደብዳቤ ጻፈ የአካአብን ልጆች ለሚያሳድጉ ለሰማሪያ ታላላቆችና ሽማግሌዎች፣ ይህ ደብዳቤ አሁን በደረሳችሁ ጊዜ የጌታችሁ ልጆች፣ ሰረገሎችና ፈረሶችም፣ የተመሸገችም ከተማ፣ መሳሪያዎችም በእናንተ ዘንድ አሉና ከጌታችሁ ልጆች ደስ የሚያሰኛችሁንና የሚሻላችሁን ምረጡ፣ በአባቱም ዙፋን አስቀምጡት ስለ ጌታችሁን ቤት ተዋጉ ብሎ ወደ ሰማርያ ሰደደ። እነርሱ ግን እጅግ ፈርተው፣ እነሆ ሁለቱ ነገስታት በፊቱ ይቆሙ ዘንድ አልቻሉም እኛስ እንዴት እንቆማለን? አሉ። የቤቱ አለቃ፣ የከተማይቱ አለቃ፣ ሽማግሌዎችና ልጆቹን የሚያሳድጉ እኛ ባሪያዎችህ ነን፣ ያዘዝከንንም ሁሉ እናደርጋለን፣ ንጉስን በላያችን አናነክስም፣ የምትወደውን አድርግ ብለው ወደ እዩ ላኩ። ሁለተኛም ወገኖችስ፣ እንደሆናችሁ ነገሬንም ከሰማችሁ የጌታችሁ ልጆች ራስ ቁረጡ፣ ነገን በዚህ ሰዓት ወደ ኢዝራኤል ወደ እኔ ይዛችሁኑ ብሎ ደብዳቤ ጻፈላቸው። የንጉሱም ልጆች ሰባው ሰዎች በሚያሳድጓቸው በከተማይቱ ታላላቆች ዘንድ ነበሩ። ደብዳቤውን በደረሳቸው ጊዜ የንጉሱን ልጆች ሰባውን ሰዎች ይዘው ገደሏቸው። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢዝራኤል ላኩ። መልእክተኛም መጥቶ የንጉሡን ልጆች ራስ ይዘው መጥተዋል ብሎ ነገረውም። እርሱም እስከ ነገ ድረስ በበሩ አደባባይ ሁለት ክምር አድርጋችሁ አኑሯቸው አለ። በነጋውም ወጥቶ ቆመ። ህዝቡንም ሁሉ እናንተ ንጹሐን ናችሁ፣ እነሆ ጌታዬን የወነጀልኩ የገደልኩትም እኔ ነኝ። እነዚህን ሁሉ የገደለ ማን ነው? እግዚአብሔር በአካ ቤት ላይ ከተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ የተናገረውን አድርጓል አላቸው። እዩም ከአካብ ቤት የቀረውን ሁሉ ታላላቆቹንም ሁሉ፣ ወዳጆቹንና ካህናቱን ማንም ሳይቀር በኢዝራኤል ገደላቸው። ተነስቶም ወደ ሰማሪያ ሄደ። በመንገድም ወዳለው ወደ በግ ጠባቂዎች ቤት በደረሰ ጊዜ እዩ ከይሁዳ ንጉስ ከአካዚያስ ወንድሞች ጋር ተገናኝቶ እናንተ እነማን ናችሁ? አለ። እነርሱም እኛ የአካዚያስ ወንድሞች ነን፣ የንጉሱንና የትጌቱን ልጆች ደህንነት ለመጠየቅ እንወዳለን አሉት። እርሱም በህይወታቸው ያዟቸው አለ። ያዟቸውም በበግ ጠባቂዎች ቤት አጠገብ ባለው ጉድጓድ አርባ ሁለቱን ሰዎች ገደሏቸው፣ ማንንም አላስቀረም። ከዚያም በሄደ ጊዜ የሬካብ ልጅ ኢዮናዳብን ተገናኘው። ደህንነቱንም ጠይቆ ልቤ ከልብ ጋር እንደሆነ ያህል ልቤ ከልቤ ጋር በቅንነት ነውን? አለው ኢዮናዳብም እንዲሁ ነው አለው። እዩም እንዲሁ እንደሆነ እጅህን ስጠኝ፣ አለ። እጁንም ሰጠው ወደ ሰረገላውም አውጥቶ ከእርሱ ጋር አስቀመጠውና ከእኔ ጋርና ለእግዚአብሔር መቅናቴን እይ አለው። በሰረገላውም አስቀመጠው። ወደ ሰማሪያም በመጣ ጊዜ ለኤልያስ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከአካብ በሰማርያ የቀረውን ሁሉ ገደለ። እዩም ህዝቡን ሁሉ ሰብስቦ አካብ አለን በጥቂቱ አመለከው፣ እዩ ግን በብዙ ያመልከዋል። አሁንም የበዓልን ነቢያት ሁሉ አገልጋዮቹንም ሁሉ ካህናቱንም ሁሉ ወደ እኔ ጥሩ፣ ማንም አይቅር፤ ለበዓል ታላቅ መስዋዕት አቀርባለሁ። የቀረውም ሁሉ በህይወት አይኖርም አላቸው። እዩም የበዓልን አገልጋዮች ያጠፋ ዘንድ በተንኮል ይህን አደረገ። እዩም ለበዓል ዋና ጉባኤ ቀድሱ አለ። እነርሱም አወጁ። እዩም ወደ እስራኤል ሁሉ ላከ። የበዓል አገልጋዮች ሁሉ መጡ። ሳይመጣ የቀረ አንድ ስንኳ አልነበረም። ወደ በዓልን ቤት ገቡ። የበዓልን ቤት ከዳር እስከ ዳር ድረስ ሞልቶ ነበር። እቃ ቤቱንም ለበዓል አገልጋዮች ሁሉ ልብስ አውጣ አለው። ልብሱን አወጣላቸው። እዩም የሬካብም ልጅ ዮናዳብ ወደ በዓል ቤት ገቡ። የበዓልን አገልጋዮች መርምሩ፣ ከበዓል አገልጋዮች ብቻ በቀር እግዚአብሔርን ከሚያመልኩ ወገን በእናንተ ዘንድ አንድ እንኳን እንዳይኖር ተመልከቱ አላቸው። የሚቃጠል መስዋዕትና ሌላ መስዋዕት የሚያቀርቡ ዘንድ ገቡ። እዩም በእጃችሁ አሳልፌ ከምሰጣችሁ ዘንድ አንድ ሰው ያመለጠ እንደሆነ ነፍሱ በዚያ ነፍስ ፋንታ ትሆናለች ብሎ በውጪ ሰማንያ ሰዎችን አዘጋጅቶ ነበር። የሚቃጠለውንም መስዋዕት አቅርበው በፈጸሙ ጊዜ እዩ ዘበኞቹንና አለቆቹን ግቡና ገደሏቸው አንድም አይውጣ አላቸው። በሰይፍም ስለት ገደሏቸው፣ ዘበኞቹና አለቆችም ወደ ውጭ ጣሏቸው። ወደ በዓልም ቤት ከተማ ሄዱ። ከበዓልን ቤት ሐውልቶቹን አወጡ፣ አቃጠሏቸውም። የበዓልን ሐውልት ቀጠቀጡ። የበዓልን ቤት አፈረሱ፣ እስከ ዛሬም ድረስ የውዳቂ መጣያ አደረጉት። እንዲሁም እዩ በዓልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢያት በቤቴልና በዳን ከነበሩት ከወርቁ እምቦሶች እዩ አራቀም። እግዚአብሔርም እዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆች እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። እዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከኢዮርብዓም ኃጢአት አልራቀም። በዚያ ወራት እግዚአብሔር እስራኤልን ይከፋፍላቸው ዘንድ ጀመረ። አዛሄልም በእስራኤል ዳርቻ ሁሉ መታቸው። በዮርዳኖስ ምስራቅ ያለው የገላ አድን አገር ሁሉ ባርኖ ወንዝ አጠገብ ካለችው ካርኖኤር ጀምሮ የጋደንና የሮቤልን የመናሴንም አገር ገላ አድንና ባሳንን መታ። የቀረውም የእዩ ነገር የሰራውም ስራ ሁሉ፣ ጭከናውም ሁሉ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? እዩም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። በፋንታውም ልጁ ኢዩ አካዝ ነገሰ። ኢዩም በሰማርያ በእስራኤል ላይ የነገሰበት ዘመን 28 ዓመት ነበረ።